ከውሸቱ ውሸት እግዚአብሔር ከውሸቱ ውሸት ሴጣና ራሱ ከሱ ነው። ኖት የሚወስደው ልንገር በዚህ ደረጃ ምንድነው? ቀይ ያደረገኝ ናችሁ፣ እንደምናላችሁ ዛሬ እንግዲህ በሰከንድ ዴት አብዴት ነው ሰከንድ ዴት አብዴት፣ ፈርስት ዴት አብዴት ለመቀጣጣት ሲትዌሽን ላይ ተቀጥቷል እኮ ታሪኩ መጀመሪያ ነው። እዚህ ጋር አንብቦትና ልጁ በምንም ታምር ድምጽ ይገባል አልፈልግም፣ ግን መስመር ላይ ሆኚ ሆኚ አዳምጣለሁ አዳምጣለሁ ብሏል። ይኸው እኔ ከይማት እባላለሁ። ከእንቆቅልሽ ከሚባል የቲክቶክ ፔጅ ነው የምደውልልሽ። እንቆቅልሽ ከሚባል ፔጅ ነው የደወልኩልሽ። በቃስ ጉዳዩን ልንገርሽ እና ቀጥታ ሰዎች የአንድ ዴት ከወጡ በኋላ ወይም ተቀጣጥረው ከጠፉ በኋላ ብቻ አንድን ሰው ማግኘት ሲያቀታቸው ለእኛ ኮንታክት ያደርጉንና እኛ ያንን ሰው ደውለን ጠይቅላችኋለን። ምንድነው ምክንያቱ ማግኘት ያልቻላችሁበት ምናምን፣ የሚለው ጀስት ምክንያት ለማወቅ ነው። በጣም አስደሳች ተገብቶሻል፣ አይደለም ምን ሰራው ሰው የገባ ይመሰለኝ። በጣም አስደሳች የሚባል ወንድማችንን ታውቂ? ከትንሽ ቀናት በፊት እንትም ብሏች እንትም ተቀጣጥረን ነበረ ግን ብቻ ቆይ ታሪኩን አንቺማ ታውቂዋለሽ፣ ግን ታውቂዋለሽ እሱ ያለን እኛን፣ ይሄ ወንድማችን እንግዲህ ቀጥታ ተገናኝ ልንገናኝ ቀጥሮ አውርተን ነበር፣ በደምብ ተግባብተን ነበረ። ኢቨን ከሌላ ቦታ እሷን ለማግኘት ብዬ ከሌላ ራቅ ካለ ከአዲስ አበባ ውጭላ ጉዳይ ወጥቼ ነበረ እሷን ብዬ፣ በጊዜ ተመልሼ እየጠበቅኳት መጣው ብላኝ ስልኳን አጠፋችብኝ ምናምን ብሎናል። እና እስኪ ከአንቺ ሳይድ ያለውን ስቶሪ እንስማ ምንድን ነው ምክንያቱ? ምን ተፈጥሮ ነው? አክቹሊ መደወሉ በጣም ገርሞኛል። ላይክ ደስ አይልም ልጁ ላይክ፣ በጣም በጣም ሲበዛ ውሸታም ነው በጣም። እና ላይክ በጣም አስነሳኝ ነው ላይክ፣ አጠይቁኝ በቃ። ኢቨን የፊልም አክተሮች ለራሱ እንደሱ አያስመስልም። እውነት እመነኝ፣ ደስ አይልም። ብቻ እና ላይክ አውቄ ነው አክቹሊ ዳምፕ ያረኩትን የሆነ የቀጣውት ምናምን ነገር ከክፍለ ሀገር መጣውን ያላችሁ ሄጄ ነበረ፣ ስራ ጉዳይ ሄጄ ነበረ። እሷም ብዬ ቶሎ በመጣ ምናምን አለ። ቀጠሮ ነበረን፣ ሰርዥ ነበረ። ግን ስታኮርፍ ነው ያለ ቴክስቱ ላይ ያለው እንደዛ ነው። እናወራ ነበረ ታሪኩ ሙላ ሙሉ ለሙሉ ነግሯቸዋል ወይስ የሚፈልገውን ፓርቲ ቻ የነገራቸው? እሱ ችግር የለም ከሚሳሄድ ያለው ንገሪኝ፣ ችግር የለው። ኦኬ እሺ፣ ብቻ እናወራ ነበረ። አይጂ ላይ ፎሎ ብሎኝ ምናምን እናወራ ነበረ። በቃ ብቻ ማውራት ጀመርን። ና ኤኒዌይስ አካውንቱን ቼክ ሳረግ እንደማንኛውም ማንኛም ሰው አካውንቱን ቼክ ሳረግ እንዳለ ፎሎ እሱ ላይ ፎሎ የሚላቸው እንዳለ ሴቶች ናቸው። ሰላሳ ወንድ አይሞላ ሙላ እዛ አካውንት ውስጥ ያለው እሱ ፎሎ የሚያረጋቸው ጸጥ ብዬ አውቄ ፕሪቴንድ አድርጌ ማዋራት ጀመርኩ፣ ምናምን ጸጥ ብላ ፎሎ በ ብያት ላይክ፣ አዋራችሁ እና ፎሎ አለችሁ እና ማለት ነው። እኔ ጋር እኮ እግዚአብሔርን አልገባች እንዴ? አቧቱ እንደሚያስጠላ ምን ምን ራሱ አዋራት ነው ያልሽው? ፎሎ ብቻ አላረገችውም። እሱ ማለት ነው እኔ ጋር ኮፒ ኮምፒቴርስ በቃ ይፈጣል። ለእሷም ለኔም፣ ለሷም ለኔም አንድ አይቶሬ። እኔ ጋር እኮ ካልሞትኩልሽ፣ ካልተፈለጥኩ ምናምን ለሚለው ማለት ሲያስጠላ፣ ማርያም በጣም ውሸታም በጣም በጣም ደነዝ የሆነ ፍጡር ነው። ኤንዌስ ብቻ እሷንም አዋራት፣ እሷንም ህክ እንደኔ ነው እንደዚህ እንደዚህ እንደዚህ ብሎ ብቻ፣ ብዙ ጀናጀናት ብዙ አዋራት ምናምን ነገር ያው አውቀህ ስለሆነ ለሁለት ነበር አውቀን እያዋራ ነው የነበረው ምናምን ዜና ያገኟቸዋለን ሁለታችንም አንድ አይነት ቀን ምናምን አውቆ ከሆነ ባካችሁ፣ እናንተ ለሀገር ነኝ ምናምን ነገር ያላችሁ። ቆይ ሁለታችሁንም አንድ ቀን የቀጠራችሁ ያው ሁለታችሁንም አንድ ቀን ቀጥሮን ከዛን፣ ቆይ ግን፣ አንድ አንድ ቆይ ስሎ ደውን ቆይ፣ ልንገርሽ የመጀመሪያ ጓደኛሽ እሱን ፎል ያደረገችው ትራፕ ነበር። አያችሁ፣ ትራፕ እየሰማችሁ ነው ሰዎች። እሺ እሺ ብቻ አክቹዋሊ መናገር አልፈለግኩም ነበር፣ ግን በዚህ ከመጣ ምንም ልረዳው አልችልም። እሱ በጣም አስመሳይቀው በጣም አስመሳይቀው ነው። እና አዋራት ምናም ሁለታችንም በአንድ በተመሳሳይ ቀን ቀጠረ ማለት ነው። ጓደኛዬ እንደሆነች ግን አያውቅም እሱ። ከዛ እሷን አውቆ በቃ እሁድ ዕለት አንድ አይነት ቀን ሲቀጥረን ይሆናላ፣ እኔ እንደምንገናኝ እርግጠኛ ስሆንበት አውቄ እሷን የሆነ አልችልም ናዝሬት ፕሮግራም አለኝ ሰርግ አለኝ ምናምን ነገር ብሎ የሆነ ኤክስኪውዝ አቀረበባት ማለት ነው። አይሆንም በቃ ቀር አገኝሃለሁ ምናምን ነገር ብላ ስግጥ አለችበት። ኢንዜን ስ እኔ ጋር ደግሞ መጣና ይቅርታ ማቀበለ ወቃለኝ ድጋሚ ናዝሬት ምናምን ነገር አለኝ ሳሲነም የተለያዩ ወይኔ ረስ ሳልነግራቸው ትቁ ነገር በስመ አብ ሰፈሩም የተለያየን የነገረን ከውሸቱ ውሸት እግዚአብሔር ከውሸቱ ውሸት

ሰፈሩ ጎፋ መብራት አይልሆነ ይሁናል ሚሰራ ሲፈርኒቸር ቤት አለኝ አለ። እንደዛ ብሎ አይ ሀፍ ሀፍ ላይፉን እየነገራችሁ ቢሆንስ አንዳንድ ጋር ጎፋ ያድራል። ማነው? የት ነው ሀያ ሁለት ግን እንኳን አደለም ክሎስ ራሱ አይደለም። ቢያንስ ዲስማች ነው የሚዋሻው። ከዛም በቃ እኔ ጋር መቶ ካልሞትኩልሽ ካልተፈለጥኩልሽ፣ በቃ አፈቅርሻለሁ ምናምን ምናምን ይና በጣም የሚያስጠሉ ቃላቶች። እንዲ አፈቅርሻለሁ የሚያስጠላ ቃል በጣም ፈጠነብሽ ነው

አይሆነም ካልተገናኘን አለች አውቃ ማለት ነው ሁለታችንም እስኪ ፐርፐዚ አንዴ ሳይት እናገኘው ምናምን ብለን ማለት ነው። ከዛም በኋላ እኔንም እምቢስ ጥሎ በቃ እሺ አገኘሻለሁ እላትና ወደ እኔ መጣና ደግሞ እንትን አለብኝ የማቀብለው ያልሆነ ምቃለ ምናምን ይኖ መገጣጥሞ ቃለ እዛ ናዝሬት ምናምን እስከ ሳምሳት ደርሳለሁ አለኝ። ሁቺ እሷን ስምንት ሰዓት አግኝቷት እኔና ሳምሳት ሊያገኘኝ ማለት ነው በሱ ቤት አራዳ እንደዚህ ይቻላል ብቻ ከዛን በቃ እሺ ያለችው እሷን ስምንት ሰዓት ተቀጣጠሩ። እኔም በቃ አስራ አንድ ሰዓት ስደርስ አግኝሻለሁ ምናምና ለ ትክል ነው እያልኩኝ እሺ በቃ ምናምን ብዬ ከእሷ ጋር ተቀጣጠሩ እና አውቀን ስለነበር አብረን ምናምን ነገር ስለነበረ ከዛም በኋላ ልክ እንትን አላት ሊገናኙ ነበረ እሷ ከዛን ቀጣችሁ ከዛም በኋላ ድጋሜ እኔንም እንገናኛለን። ከዛም እሺ በቃ አልኩትና ከዛም በኋላ ላይክ ስቀጣው ደወለልኝና ወደ ስምንት ሰዓት ከምናምን ማለት ነው። ደወለልኝና ላይክ በቃ ቤ አንቺን ብዬሽ እኮ ነው የመጣሁት። ከዛ እዚህ ድረስ አንቺ ላገኝሽ ብዬሽ እኮ ነው ታውቂያለሽ። ላይክ አንቺ የሆነ አንቺ አልተረዳሽ ማን ይረዳኛል ምናምን ምናምን። እኔ እግዚአብሔርን ፊልም ላይ ለራሱ እንደዚህ የለም ኒስ ብቻ እንደዛ ብሎ ላገኝሻ ላይ እዛ እንግዲህ ታዲያ መቼም እምቢ ያለ ለውሽ አልኩትና፣ ቀጣውት እንዲህ እኔ ደግሞ እምቢ ያለ ለውሽ ስትል በቃ የሆነ አሪፍ ነው ነው ብራዘር፣ እየሰማ ነው። እስኪ የተወሩት ነገሮች በሙሉ እውነት ናቸው። እየሰማሽ ነበር ቢያንስ፣ አይሻ ምን ማሻሻል እንዳለበት፣ የቱ ጋ የሱ ማጣራት ያለበት ነገሮች፣ እንዴት በደንብ እንዲሰራለት ማቁደወለ አለች። ልጅ አዳመጣ ነበር ነበር ከስድብ ጋር በደንብ አድርጌ ጨማመሬ፣ እንዲ ለምን አንቺ እኮ ነቅተሽበታል። ቢያንስ እንዲ መሰደብ አለበት። ወይኔ ዛሬ። ኦኬ፣ ስለዚህ ለማንኛውም በጣም ከበድ ያለ ታሪክ ነው ይሄ። እንዴ የምር ደስ አይልም፣ ግን ማርያምን እነሱን ለማውራት የምር አሁን እዚህ ሆንሽ። ደህና ሰው ብትሆን ምስኪን ሰው ምናምን ብትሆን፣ አይ ሚን እኔም ምስኪን ነኝ። ግን አይ ግን በጣም እህታችን ቴንኪው እንትንሽን ስለነገርሽን ምን ምን አይነት ነገሮችን መጠንቀቅ እንዳለባቸው ለወንዶቹም ለሴቶቹም ተናግራል። ቢያንስ ሴቶቹን ይቀንሳቸው ፎሎ የሚላቸውም ቢያንስ እንኳን ስለዚህ አይ እንደዚህ ኢንዱስትሪያል ስኬል አጫዋቾች ምን አቮይድ ማድረግ እንዳለባቸው አይ ቲንክ የተማራቸው ይመስለኛል። ኢንዱስትሪያል ስኬል ምትለ

ስለዚህ በጣም ቴንኪ በእረፍት ጊዜ ሲያይ ምናምን፣ ግን ሰለላ መረቦች ድምጻ እንጠይቃለን። ቪዲዮ ተቀርጿል፣ ስልክ ጥሪያችን ብናስተላልፈው ቅራይልች ማለት ነው። ኧረ ችግር የለውም ለሌሎች ይማሩበታል። ይህን ያውቁት ይሆናል። ስሙንም ለጥፉት አብራችሁ። እንደዛ እንኳን አናረግም፣ ግን በጣም እናመሰግናለን። ቴንኪው በጣም በጣም ይገርማል። የዛሬው ተደወይ ጋይስ፣ ይቅርታ ግን እዚህ ጋ መናገር ምን ፈልገው። ዛሬ ለምን ሳቃችሁ እንደማትሉን ተስፋ አለ። ለምን ሳቃችሁ እንደማትሉን ተስፋ አለ። አዎ፣ ይቅርታ ይህንን ነው ማለት የምችለው። አይ ሰው ድፍረት ቢኖረው ነው። እንዳወቀች አላወቀማ። ጓደኛ ወንድ ወለቻችን ልጅ አላወቅም ማለት ነው። እኔ እኔ ኬዝ ግን ይሄ ምንም የኛ ሪፍሌክሽን የሚያስፈልገው ኦቪየስ ነገር ነው። ይመቻቹ።